ዛሬው ግን ውሳኔ ቤተሰቦች የሩታ ልክ ባትሆንም ለእኔ ስህተት አይደለም ብዬ ነው ማስበው። ምክንያቱም አንድ ወንድ ልጅ ለትዳሩ ለሚስቱ ለቤቱ ክብር ከሌለው ሚስቱን ካላከበረ የሩታ ውሳኔ እኔም በሩታ ቦታ ብሆን የምወስነው ውሳኔ ነው ጌታ ነው ምላቸው። ምክንያቱም እችሌ ታገሰች አብርሽ ደግሞ በቃሉ ሊገኝ አልቻለም ማለት ነው። ዛሬ ማታ ያወራ ይወያያት ያድርና ነገ ደግሞ ቃሉን ሽሮ ነጺን በማግኘት ከነጺ ጋር በመዋል ነው ጊዜው የሚያሳልፈው ስለዛ እች ልጅ እንደ ሴት የራሷ የሚሰማ ስሜት ስላለ እኔም በሩታ በኩል ዛሬ የወሰነችውን ውሳኔ ልክም ባይሆን ግን አልተሳሳተችም። ወደ ቤተሰብ ጋር ሄዳ ራሷ ማዳመጥ አለባት፣ ለራሷ ጊዜ አለባት። እንዲህ አብርሽ እኔ ሳየው ለትዳሩና ለሚስቱ ክብር ከሌለ ምን ያደርጋል? ሕይወት ይቀጥላል። በቃ ልጅ ምንም ነገር እኮ አይደለም፣ ልጅ እኮ በሽታ አይደለም፣ ማስታወሻዋ ነው። ብዙ ዋጋ ከፍላለታለች ለዚህ ፍቅሯ። እሱ ደግሞ ይህን ሁሉ የከፈለችለትን ዋጋ ረስቶ ትናንትና ነጺ ስንት አመት ቆይታ መታ ሕይወትን ልበጥብጥ ልበቀ ለምትል ሴት ቁርጥና ውሳኔ የማይናገር ልፍስፍስ ወንድ ከሆነ አብርሽ፣ እች ልጅ ለራሷ መወሰን አለባት። ምክንያቱም እስከ መቼ ትታገሳለች? ማታ አውርቶ የማታውን ቃሉን ይሽራላለች። ስለዚህ ሩታ ዛሬ ቤተሰቦች ወደ ቤተሰብ ጋር ወስና ቢኒን በነገራችሁ ላይ ታቆታላችሁ ዩቱብ ከፍተ ከፍተውለት ነበረ፣ ግን በዛ ዩቱብ ቻናል እኔ ብዙ ጊዜ አይቼዋ አላቅም። ሩታና አብርሽ ነበረ ሰርፕራይዝ ያደረጉት፣ እሱም ደግሞ ቢኒን ያገኙት ሩታና አብርሽ ተያይዘው፣ ሩታ ወንድሟ በሚፈልግባት ሰዓትና፣ ለፍቅሯ በጣም ቤተሰብ ከአብርሽ ጋር እንዳትሆን ፈልገው በጣም ዋጋ የከፈለችበት ሰዓት ላይ አብሮ የጠፉ ሰአት ቢኒ ጋ ነበር ያረፈውና ይሄን ልጅ ሁላችሁም አትረሱትም የሩታና የአብርሽ ባለውለታ ነውና። ዛሬ ደግሞ እሱ ከአቤል ጋ ሆነው ነበር ሊያስቀሯት ሞክረው ነበር፣ ግን ሩታ በጣም ነበረ የእውነት እንባ ሁሉ እየተናነቃት እያለቀሰችው ነውና። ሴት ልጅ ለምንድ ነው የሴት ልጅ ፈተና ለምንድ ነው? ባገባች ትዳሬም፣ ባለች አርፋ በተቀመጠች። እሱ ልፍስፍስ ነው። እኔ አብርሽን ይቅርታ አርጉንኝና ቤተሰቦቼ፣ በጣም ልፍስፍስ ነው። ከነዚህ ጋር ሲእስኪ ከነዚህ ጋር የሰሩትን ውስጥ እሷ ጋር ሲደርስ ውሃ የሚሆንበት ምክንያት በቃ ቁርጥ ንግግር ትዳሩን አይፈልገውም እንዴ ትዳሩን አይወደውም እኔ ኮ ግራ ገባኝ እውነቴ ነው ምላቸው አንድ ሰው ትዳሩን የሚወድ የሚፈልግ ከሆነ እኮ የሚያከብር ከሆነ ከኋላ መጥቶ ትዳርን ልበጥበጥ ለሚል ሰው በፍጹም ይሄና ክፍተት አይሰጥም። ሲቀጥር ደግሞ እውነት ነጺ ምን ስለሆነች ነው ይሄና እሽሩሩ የሚላት ማለት ነው? ትዳሩን የሚፈልግ ቤቱን የሚያከብር ሚስቱን የሚወድ የሚያከብር ከሆነ በዚህ ንክ ነጺን እሽሩሩ ማለት ለምን አስፈለገ? ስለዚያ እኔ ዛሬ ሩታ፣ እኔ ብዙ ጊዜ ብዙዎቻችሁም፣ ሩታዬ፣ ትዳርሽን ጠብቂ ለማን ብለሽ ተጋፈጭ ብለን ሁላችንም እንግዲህ የቻልነውን እንደ ሴት ብለናል። ዛሬ ግን በወሰነችበት ውሳኔ የእውነት ንምላችሁ አንድ ሰው ብቻውን እኮ ታግሎ አይሆንም። አጋዥ ያስፈልጋናል አይደል? እሱም በእሷ ተመሳሳይ ሲሆን ለትዳሩ ቦታ ሲኖረው ሲያግዛት፣ አብረው ይተጋግዘው ትዳራቸውን መግፋት ይችላሉ። ግን እሷ ብቻ አንድ እንጨት እኮ አይነድም። ብቻዋን ትዳሯን ታድናለች ማለት ዘበት ነው። ሲልጅ ምንም ብልህ ብትሆንም ማለት ነው። ስለዚህ አብረች ደግሞ በቃሉ የማይገኝ ነው እንደተናገረች እንደሆነ ማታ ተወያይተን ተናድረን አለች፣ ጠዋት የለም ቃሉ ሽሮ አትሄድ እያልኩት እንኳን ይሄዳናለች። እና ስለዚ ለትዳሩ ክብር ቢኖረው ና ቦታ ቢኖረው ከሚስቱ ቃል አይወጣም። ሚስትም ከባሏ ቃል አትወጣም። ትዳሯን የምትወድ ትዳሯን የምታከብር ከሆነ ባሏን የምታከብር ሚስት ባሏን የምታከብር ሚስት ከቃሉ አትወጣም። እሱም እንደዛ ማለት ነው። ስለዚ አብርሽ፣ ሩታዬ፣ ህይወት ይቀጥላል። እንኳን ርስ ወደ ቤተሰቦች ምን የመሳሰሉ ቤተሰቦች አሉሽ፣ እህቶች አሉሽ፣ እናትሽ ራሱ ማለት ነውና ምክንያቱም በእርግጥ ግጭት በተፈጠረ ሰዓት ሻንጣ ይዞ ሄዶ ቤተሰብን ማስጨነቅ ተገቢ ባይሆንም ግን ሰበ መፈለግ ሰበ ፈልጋ ሄዳ ራሷን አረጋግታ መምጣት አለባት። ደግሞ ለማን ደስ ይበሉ ብለሽ ነው ሩታዬ? ከሚዲያ ምጠፊው ማለት ነው። ከሚዲያ ላይ ማልመጣም ወደ ሚዲያ ለትንሽ ጊዜ ለራሴ ጊዜ መስጠት ፈልጋለሁ ብላለች። በርትተሽ ጠንክረሽ ሰርተሽ ነይ፣ ህይወት ይቀጥላል። የእውነቴን ነው ብላቸው። አብርሽ ላንቺ ካለው እግዚአብሔር አለው ነው ካላለውም ልጅሽን ታሳድጊያለሽ። ምንም ችግር የለም። የሚገባውን ሳይወድ በግዱ ይቆርጠላል። ቤተሰቦች ካልፈለገ በትዳሩ ላይ ጢባ ጥቢ ከሚጫወት መወሰን ነው በቃ። ሴት ልጅ ደግሞ ትታገሳለች፣ ትታገሳለች ብዙ ለትዳሯ ዋጋ ትከፍላለች። የእውነቴን ነው ምላቸው። አሁን ብዙ ጊዜ ሩታ ቤተሰቦቿን ያላከበረች ናት ይላሉ። እንደ ሩታ ለፍቅር ዋጋ ይከፍላል ማናችሁም ብትሆኑ ሴቶች የምታደርጉትን ነው ሩታ ረገች። ማንም ሰው ለፍቅር መስዋዕት ይከፍላል። ቤተሰቦቿን አልሰደበች ቤተሰቧን ያዋረደች ናት ነዚህ ቤተሰቧን ያስከበረ ነው አዲስ አበባ ድረስ አብርሽ ጋር ያዙ ይንቀቁኝ የምትለው ትዳር ካለው ሰው እሷስ ቤተሰቧን ያስከበርሽ መሆኗ ነው። አዲስ አበባ ድረስ እኮ ልክ ወንድ እንደሌለ አብርሽ ብቻ በቡታጀራ ላይ አለ የተባለ ወንድ እስከሚመስል እኮ ነው መታ ያዙ ይንቀቁኝ የምትለው። እና እናንተም ደግሞ ነጽ ኮሜንት ስር ሄዳችሁ ነጽ ዩቱብ ስር ሄዳችሁ እሷ ቤተሰቧን ያላስከበርሽ ናት ምናምን። ነጽ ቤተሰቧን አስከብራ ነው እንዲህ አብርሽን ፍለጋ ያዙ ይንቀቁኝ ያገባን ሰው ማለት ነው ያዙ ይንቀቁኝ የምትለውስ ቤተሰቧን ያስከበረች መሆኗ ነው። በጣም ነው የምትገርሙት። አንዳንድ ኮሜንቶች ማለት ነውና፣ ሩታ ዛሬ በእርግጥ በወሰነች ውሳኔ የእውነት እኔ ትክክል ባትሆንም ለእኔ ግን አልተሳሳተችም። በቃ የሚቻላትን አርጋለች፣ ታግላለች ብዙ ነገር አድርጋለች። ግን አንድ ብቻዋን የሚሆን ነገር የለም። እሱ እናቴ ነፂን እንደ እንቁላል ያዛት ቁርጡን ቢነግራት እኮ ችልጅ በቃ እውነት በቃ ከአብርሽ ውጭ የሌለ እስከሚመስል ማለት ነው። ባይሆን ከሩታ ይልቅ ነፂን አቤተሰቦቿን ያዋረደች እውነት ነው የምላችሁ። ምክንያቱም ትዳር የያዘ ነው ቢፈልጋት ኖሮ ትዳር አይዝም ነበር። ቢፈልጋት ኖሮ ቀለበት አደርግም ነበር አለ እንዴ ቢፈልጋት ኖሮ ባይፈልጋት ኖሮ ሩታን ሽማግሌ አይልክም ነበረ። ስለዛ በትዳር ላይ ያለው ሰው ጋር ሄዱ ያዙኝ ልቀቁኝ የሚል ሰው ነው። እንደውም ክብሩንም የቤተሰቡንም ክብር ያዋረደው፣ ስለዛ ዛሬ ሩታ